ጤና ይስጥልኝ፣ የተወደዳችሁ ተመልካቾች፣ እንደምናላችሁ ከሐረሪ ቴሌቪዥን በቀጥታ ስርጭት የዕለቱን ዜናዎቻችን ወደ እናንተ እናሻግራለን። ከዜናዎቹ ጋር ሲሳይ ዘሪ ሁነኝ። አብራችሁን ቆዩ። ጥራት ያለው የሙያ ብቃት ምዘና በማከናወን ኢንዱስትሪ የሚፈልገውን የሰው ኃይል ለማፍራት በትኩረት እየተሰራ እንደሚገኝ የሐረሪ ክልል የልቀት ማዕከል አስታወቀ። ዘርፉን ይበልጥ ውጤታማ እንዲሆን ለማስቻል ትኩረት ተደርጎ እየሰራ እንደሚገኝም ልቀት ማዕከሉ አስታውቋል። ፍቃዱ በላይ ጥራት ያለው የሙያ ብቃት ምዘና በማከናወን ኢንዱስትሪ የሚፈልገውን የሰው ኃይል ለማፍራት በትኩረት እየተሰራ እንደሚገኝ የሐረሪ የክልል ልህቀት ማዕከል አስታውቋል። ከሐረሪ መገናኛ ብዙኃን ኤጀንሲ ጋር ቆይታ ያደረጉት የክልሉ ልህቀት ማዕከል ዋና ዳይሬክተር አቶ በዳሳ ገመዳ እንደገለጹ ተቋሙ ትልቅ ራይ ሰንቆ የተለያዩ ተግባራትን እያከናወነ እንደሚገኝ ገልጸው ለዚህም ኢንዱስትሪ የሚፈልገውን ብቁ ተወዳዳሪና በእውቀትና በክህሎት ላይ የተመሰረተ የሰው ኃይል ለማፍራት ትኩረት አድርጎ እየሰራ እንደሚገኝ ገልጸዋል። እንግዲህ እንደምታወቀው ክልል ልቀት ማይክል የሙያ ብቃት ምዘናና ማረጋገጫ ማይክል ትልቅ ራእይ አንግቦ ነው እየሰራ ያለው። ራእያችን በሀያ ሀያ ኢንዱስትሪ የሚፈልገውን የሰው ኃይል በሚፈልገው ስታንዳርድ አዘጋጅቶ ለኢንዱስትሪው ማቅረብ ነው። ይህ ሲባል እንግዲህ የሰው ኃይላችን ኢንዱስትሪው የሚፈልገው የበቃ ተወዳዳሪ የሆነ በእውቀት በክህሎትና በአመለካከት ብቁ የሆነ ነው። ይሄ የሰው ኃይላችን በሀገር አቀፍ ደረጃ ብቻ ሳይሆን በዓለም አቀፍ ደረጃ ተወዳዳሪ የሆነ እንቀሳቀሶችንና በልምድ የተገኙ እውቀቶችንና ክህሎቶችን የመመዘን ስራ በማከናወን ብቃታቸውን የመለካት ተግባር ተቋሙ ከሚያከናውናቸው አበይ ተግባራት መካከል ዋነኛው እንደሆነ ሆነ አብራርተዋል። እንደ ኢትዮጵያ የሚጀመር ነው። በልምድ የተገኙ እውቀቶችና ክህሎቶችንም እንመዝናለን ማለት ነው። እንዲሁም ኢንተርፕራይዝ ተደራጅቶ የሚሰሩ የኢንተርፕራይዝ አንቀሳቃሾችን እንመዘናለን። እነዚህን እንመዘናለን። ከመዘን በኋላ ሰዎች በስልጠና ያገኙት እውቀትና ክህሎት ኢንዱስትሪው በሚፈልገው ጥራትና ደረጃ ብቁ ናቸው ወይስ ብቁ አይደሉም የሚል ነው እኛ የምናረጋግጠው ማለት ነው። ሶ ዋና የምዘናችን ማጠንጠኛ ሰዎች በአጫጭርና በመደበኛ ስልጠና ያገኙትን እውቀት ክህሎትና አመለካከት ያን መዝነን ለኢንዱስትሪው ማብቃት ነው። በምዘና ስርዓት ሂደት ውስጥ ተቋሙ ጥራትን መሰረት በማድረግ የተለያዩ ተግባራትን እያከናወነ እንደሚገኝም ጨምሮ ገልጸዋል። ዋና እሳቢያችን የሪፎርም እሳቢያችን ጥራት ነው። የምዘና ጥራት በጣም ወሳኝ ነው። ሰዎች በስልጠና ያገኙትን እውቀት ክህሎትና አመለካከት ጥራቱን ነው የምናረጋግጠው። ሰዎች መዝነን ብቁ ናቸው ስንል የተሰጠው ስልጠና አሰጣጡ ጥራት አለው ማለት ነው። ይህን ደግሞ የምዘና ጥራቱን ለማስጠበቅ በተቋም ደረጃ ብዙ ስራዎችን እየሰራ እንገኛለን። አንዱ ለምዘና ጥራት መዛኝ ነው። የእኛ መዛኞች በጣም ወሳኝ ነው። አንድ መዛኝ ከየት ነው የምናፈራው? ከኢንዱስትሪ ነው። ኢንዱስትሪ ውስጥ ከሚሰራ ሙያተኛ መዛኝ አድርገን እናፈራለን። ለምን? ሰዎች ነገ ተመዝነው ወደ ኢንዱስትሪ ስለሚገቡ የኛ መዛኝ ኢንዱስትሪ ውስጥ የሚሰራ መሆን አለበት ማለት ነው። የሚመለከታቸው ባለድርሻ አካላት ጋር እኛም ተቀራርበን እየሰራን ነው የምንገኘው። እቅዶቻችን ለነሱ እናስታወቃለን። ኤምኦ የጋራ የውል ስምነት እንፈራረማለን። ስፔሻል ከተማ ልማት ጋር፣ ከክሉሲቭ ሰርቪስ ጋር፣ ከቴክኒክና ሙያ አጀንሲ ጋር፣ ከኤንተርፕራይዝና ኢንዱስትሪ ቢሮ ጋር በጣም የእኛ ስራ ከብዙ ተቋማት ጋር ስለሚያገናኘን ማለት ነው እና እነሱም ይሄን አውቆ ከሐረሪ ክልል ልቀት ማዕከል ጋር ተቀራርቦ መስራት አለባቸው የሚል መልዕክት አለኝ። ስራዎች ውጤታማ እንዲሆኑ ለማስቻል በክልሉ ከሚገኙ ባለድርሻ አካላት ጋር በቅርበት እየተሰራ እንደሚገኝ ጠቁመው በቀጣይም ለስራው ስኬታማነት የሚመለከታቸው አካላት ሚናቸውን እንዲወጡም ጠይቀዋል። ቀጥለናል። የተወደዳችው በሀረሪ ክልል የእንስሳትን ምርትና ምርታማነትን ለማሳደግ በትኩረት እየተሰራ እንደሚገኝ የክልሉ ግብርና ልማት ቢሮ አስታወቀም። የእንስሳት ዝርያ ማሻሻል የምግብ ዋስትናን ከማረጋገጥ አልፎ የአርሶ አደሩን ኢኮኖሚ አቅምም በማጎልበጥ ፋይዳው የጎላ ስለመሆኑ ተነስቷል። ለአደም ኢብራሂም ዘገባ ናርዶስ ዳምቴ። የሀገሪቱን የስኬት ጉዞ ለማረጋገጥ የእንስሳት ምርትና ምርታማነትን ለማሳደግ ዘመናዊ ቴክኖሎጂ ተግባራዊ ማድረግ አስፈላጊ መሆኑን የሐረሪ ክልል ግብርናና ልማት ቢሮ አስታውቋል። በቢሮው የእንስሳትና የአሳ ሀብት ዳይሬክተር አቶ ኑሪ መሐመድ እንደተናገሩት የአርሶ አደሩ ኑሮ ለማሻሻል የተረጋገጡ የምርምር ውጤቶችን መጠቀም አስፈላጊ ነው ብለዋል። ናይትሮጂን ማሽኖች አሉን እና በገጠር 50 በመቶ ዘር እናሰራጫለን። መሰል ቴክኖሎጂ በክልሉ ተግባራዊ ለማድረግ የናይትሮጂን ማሽን በማስመጣት የተሻሻሉ የእንስሳት ዘሮችን በማቆየት እንስሳቶች ለእርግዝና እንዲዘጋጁ ይረዳል ብለዋል። በቢሮ የእንስሳት ተላላፊ በሽታዎች ቁጥጥርና ክትትል የስራ ሂደት አስተባባሪ ዶክተር ኢሳ አብዱል ጀባር በበኩላቸው የተዳቀለው ዘር ከ15 እስከ 21 ሊትር ወተት መስጠት የሚችል በሽታ የመከላከል አቅም ያለው እና በአጭር ጊዜ ከፍተኛ ምርት ያለው መሆኑን ገልጸዋል። በ21 ቀናት ውስጥ ላሞች ለእርግዝና ሲነሱ የኤአይ ቴክኖሎጂ ከ2 እስከ 5 ቀናት ውስጥ ይሰጣቸዋል፣ ያረግዛሉ ማለት ነው። በሶፊ ወረዳ ገልመሽራ ቀበሌ የእንስሳት ጤና ባለሙያ የሆኑት አቶ መሐመድ ዑመር በእንስሳት ጤና ማዕከሎች የማዳቀል አገልግሎት እየተሰጠ መሆኑን ጠቁመው አንዲት ላም ለማርገዝ ዝግጁ መሆኗን ምልክት ስታሳይ ከ18 እስከ 24 ሰዓት ባለው ጊዜ በሰው እገዛ የተሻለ የኮርማዘር ሊሰጥ ስለሚችል በዘርፉ የተሰማሩ ወደ ማዕከላቱ መጥተው የአገልግሎቱ ተጠቃሚ መሆን የሚችሉ መሆኑን ገልጸዋል። ከዱራ ሺለረጃ ከገመሲ ሙለት ኩኒ ሺለርጃ አኒኒ እቲ ማሽኑ የናይትሮጅን አየርን በመሰብሰብ ቴክኖሎጂውን እና ኦክስጅንን ጨምሮ ከሂሊየም ጋር ይጋጫል። በዚህ መልኩ ይሰራል ማለት ነው። በወረዳው በዘርፉ ላይ የተሰማሩት ወይዘሮ ወልፍንሽ አስናቀ በበኩላቸው በሶስተኛ ደረጃ እንስሳዎቿን በማዳቀል ላይ መሆናቸውን ተናግረው አሰራሩ ቀላልና ወጪ ቆጣቢ መሆኑን ተናግረዋል። ሎንተርባን አዳለን ፈረንጂ ፈረንጂ ቮልፋካቱ በዚህ ቴክኖሎጂ እንግዲህ ሰባት የቦረና ዘርን ከብቶች ማብዛት ችያለሁ። በዚህ ዓመት ደግሞ አዳዲስ የውጭ ከብቶችን ማራባት ፈልጋለሁ። አካማራ ይለ ኦልት ከኑ ሌላው በዘርፉ ላይ የተሰማሩት አቶ አድማሱ ማርሻ ወደ ሀገር ውስጥ የሚገቡ የተመረጡ የከብቶችን ዘሮች በማባዛት ከፍተኛ ትርፍ እያገኙ መሆኑን ገልጸዋል። ለብዙ ሰዎች የስራ ድር ፈጥሬ ቢያንስ ወደ ቋሚ የሚሰሩ ወደ 11 ሰዎች አሉ። ካፒታል እንግዲህ እንደምታዩ ነው ስከምተው አሁን ከ30 ሚሊዮን ብር በላይ ካፒታል አለ ቋሚ ንብረቶች። በክልሉ በሁሉም ወረዳዎችና ቀበሌዎች አገልግሎቱም በስፋት በእንስሳት ሕክምና ባለሙያዎች እየተሰጠ በመሆኑ ህብረተሰቡ ተጠቃሚ መሆን እንዳለበት ቢሮው አስታውቋል። በሐረር ከተማ ምቹ በሆነ ስፍራ የጅብ ትርኢት ማብላትን በምቾት ተመልክተናል አሉ። ከውጪ በሐረር ከተማ የተገኙ የውጪ ሀገር ዲያስፖራ ጎብኚዎች አስተያየታቸውን የሰጡት ጎብኚዎቹ በሐረር ከተማ የተለያዩ የመሰብ ስፍራዎችንም ተዘዋውረው ተመላክተዋል ለዘገባው ገዛኸኝ አራጌ ምቹ በሆነው የሐረር ኢኮ ፓርክ አስደሳች የጅብ ትርኢት ተመልክተናል ሲሉ ከተለያዩ ሀገራት የመጡ የውጭ ቱሪስቶች ገለጹ። አስተያየቶቻቸውን የሰጡት ጎብኚዎች በሐረር ከተማ የተለያዩ የመስህብ ስፍራዎች ተዘዋውረን ተመልክተናል ብለዋል። በተለይ ለጎብኚም ሆነ ለጅቦች ምቹ ተደርጎ በተሰራው ፓርክ የታደሙ ትርኢቱ እጅጉኑ እንዳስደሰታቸው ነው የተናገሩት። ሰውና ጅብ በአንድ ላይ ተላምዶ እንዲህ በአንድነት በትርኢት መልክ ማየት በመቻላቸው ግርም ተፈጥሮብናል ብለዋል። ይህም ሀገሪቱ ብሎም ከተማዋ ተመራጭ የቱሪስት ቱሪስት መዳረሻ እንድትሆን ያስችላታል ብለዋል። ለሌሎችም ምስክርነት በመስጠትም የከተማዋን የቱሪዝም ሀብት ለማስተዋወቅና ጎብኚዎች ሀረርን ምርጫቸው እንዲያደርጉ ለማስቻል መዘጋጀታቸውንም ጠቁመዋል። ወደ ሀገር አቀፍ ጉዳዮቻችን አልፈናል። ይህ ታላቁ የኢትዮጵያ ህዳሴ ግድብ ለመጎብኘት ክፍት መደረጉ የቱሪዝም ዘርፉን ይበልጥ ማነቃቃት ለዘርፉ እድገት ትልቅ አቅም እንደሚፈጥር የዘርፉ ምሁራን ተናገሩ። በሌላ የሀገር አቀፍ ጉዳያችን ደግሞ የዘንድሮው የኢሬቻ ባህላዊ በዓል ባህላዊ ቶፊቱን በጠበቀ መልኩ በልዩ ድምቀት ለማክበር ዝግጅት መደረጉን ተገልጿል። እነዚህና መሰል ሀገር አቀፍ ወሬዎችን ደግሞ ሐምዛ ታላቁ የኢትዮጵያ ህዳሴ ግድብ ለጎብኚዎች ክፍት መደረጉ የቱሪዝም ዘርፉን ይበልጥ በማነቃቃት ለዘርፉ እድገት ትልቅ አቅም የሚፈጥር መሆኑን ቱሪዝም ምሁራን ገለጹ። ታላቁ የኢትዮጵያ ህዳሴ ግድብ ጳጉሜ አራት ቀን 2017 ዓ.ም በጠቅላይ ሚኒስትሩ ዶክተር አብይ አህመድ መመረቁ ይታወሳል። ተመራማሪና ጸሐፊ ዶክተር አያሌው ሲሳይ ታላቁ የኢትዮጵያ ህዳሴ ግድብ ለቱሪዝም እድገቱ የሚያበረክተው አስተዋጽኦ ከፍተኛ መሆኑን ገልጸዋል። በግድቡ አማካኝነት የተፈጠረው ንጋት ሐይቅና ደሴቶች የተለያዩ ሁነቶችን ለማካሄድ ምቹ አጋጣሚ የሚፈጥሩ መሆናቸውና በቱሪስቶችም ዘንድ ኢትዮጵያ ተመራጭነት ያሳድጋል ብሏል። በተለይም የውሃ ላይ ስፖርታዊ እንቅስቃሴዎች ለማካሄድ፣ በጀልባዎች ለመዝናናት፣ ዓሳ ለማጥመድ፣ በደሴቶች ላይ የሆቴሎችና ሬስቶራንቶች ለመክፈት ትልቅ ሚና እንደሚጫወትም አብራርተዋል። ግድቡ ለጎብኚዎች ክፍት መደረጉ በአካባቢው ማህበረሰብ፣ የቱሪዝም ዘርፉ ተዋናዮች ልዩ ልዩ ምርቶችና አገልግሎቶችን ለቱሪስቶች በማቅረብ ምጣኔ ሀብታዊ ተጠቃሚ እንዲሆኑ ሊሆኑ ያስችላል ብለዋል። በደብረ ብርሃን ዩኒቨርሲቲ የቱሪዝምና ሆቴል ሥራ አመራር ተመራማሪ ዶክተር ካሰኝ ብርሃኑ ግድቡ ኢትዮጵያ ቱሪስቶችን ቀልብ የምትስብ አገር መሆኗን የሚያረጋግጥ ተጨማሪ መስህብ ስፍራ መሆኑን ጠቅሷል። በአካባቢ ያሉ ቱሪዝም ጸጋዎችን በቀላሉ ለማስተዋወቅ እድል እንደሚፈጥርና ለስራ እድል ፈጠራ ጉልህ አስተዋጽኦ እንደሚኖረው ተናግረዋል። ሽድቡን ለመጎብኘት በሚሄዱ ማህበረሰብ ክፍሎች መካከል የባህል ልውውጥ፣ አብሮነት፣ አንድነት ማጎልበት እንደሚያስችልም ገልጿል። በተጨማሪም ከቱሪዝም የሚገኘውን ሀብት በሌሎች አካባቢዎች የሚካሄዱ ልማቶች ለማፋጠን ጉልህ ሚና እንደሚኖረውም ተናግረዋል። የዘንድሮ እሬቻ ባህላዊ ትውፊቱን በጠበቀ መልኩ በልዩ ድምቀት ለማክበር ተዘጋጅተናል ሲሉ አባ ገዳዮች ገለጹ። እዚያ ያነጋገራቸው አባ ገዳዮች እሬቻ የኦሮሞ ሕዝብ ለፈጣሪ ምስጋና ከሚያቀርብባቸው ቱባ ባህሎች መካከል አንዱ መሆኑን ገልጸዋል። አባ ገዳ ግርማ በቀለ እሬቻ አስቸጋሪ የነበረውን የክረምት ወቅት አልፎ ወደ ብራ የመስከረም ንጋት መሸጋገራችንን የምናበስርበት ነው ብለዋል። በክረምት ወቅት በነበረው ዝናብ፣ የወንዝ ሙላት፣ ጎርፍ በመሳሰሉ ምክንያቶች ተራርቆ የነበሩ ዘመዳማቾች ሕዝቡ የወንዝ ሙላት ቀንሶና ብርሃን ፈንጥቆ ዳግም የሚገናኙበት የሚጠያየቁበት፣ ለፈጣሪ ምስጋና የሚያቀርቡበት መሆኑን ገልጿል። የእሬቻ ባል በተባበሩት መንግስታት ትምህርት ሳይንስና ባህል ድርጅት ዩኔስኮ የዓለም ቅርስ ሆኖ በተመዘገበው ገዳ ስርዓት ውስጥ አንዱ መገለጫ መሆኑን ጠቅሰው እሬቻ ለብቻው እንዲመዘገብ የሚመለከተው አካላት ሊሰሩ ይገባል ሲሉ ገልጿል። እሬቻ ሁሉም በጋራ የሚያከብረው አብሮነት መገለጫ መሆኑን የተናገሩት ደግሞ አባገዳ ወልድ አብ ናቸው። በዓሉ የምስጋና የሰላም የአንድነት በዓል መሆኑን ጠቅሰው ለህዝቦች መስተጋብር አስተዋጽኦ ያለው መሆኑን ገልጸዋል። ዘንድሮ የሚከበር እሬቻ ሀገራችን ታላቁ ህዳሴ ግድብ ባስመረቀችበት ማግስት፣ እንዲሁም በኮሪደር ልማት ሰፋፊ ስራዎች በተሰሩበት ወቅት መሆኑ ልዩ ያደርጓል ሲሉ አባገዳዎቹ ተናግረዋል። መንግስት በየደረጃው የሚታዩ አገልግሎቶች ክፍተቶችን ለማረም እየሰራ ነው ሲሉ የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ ገለጹ። አማራ ክልል ባህር ዳር ከተማ መሶብ አንድ ማዕከል አገልግሎት በዛሬው ዕለት ስራ ጀምሯል። ዶክተር ፍጹም አሰፋ በዚህ ወቅት እንዳሉት መሶብ አንድ ማዕከል አገልግሎት ሰው ተኮር አገልግሎቶች ልዕቀትን የሚያረጋግጥ ነው ብለዋል። አገልግሎት አሰጣጥ ችግሮችን በመፍታት ወደ ልዕቀት የሚያሸጋግሩ የአንድ ማዕከል አገልግሎቶች እየሰፉ መሆኑ አስታውሰው መሶብ አንድ ማዕከል አገልግሎትም ከፌዴራል ጀምሮ እስከ ክልሎች እየሰፋ ይገኛል ብለዋል። አገልግሎት አሰጣጥ ችግር ለመፍታት እንደ ሀገር እየተሰራ እንደሆነ ጠቅመዋል። በመሶብ ዜጎች የሚፈልጉትን አገልግሎት በአንድ ማዕከል የሚያገኙበት እንደሆነ ጠቅሰው ይህም መንግስትና ህዝብ የሚያቀራርብ እንደሆነ አብረርተዋል። የተጀመሩ ሪፎርም ስራዎች ተጨባጭ ውጤቶች እያሳዩ እንደሆነና አገልግሎቶች አሰጣጥን ለማሻሻል እየተሰሩ ያሉ ስራዎች ውጤቶቹ ማሳያ መሆናቸው በማንሳት የፌዴራል መንግስት የሚጠበቅበትን ድጋፍ ያደርጋል ሲሉ ገልጿል። የውጭ ዜና። የዩክሬን ጦርነት ኬንያውያንን ሲመለምል ነበር የተባለ አንድ ግለሰብ በቁጥጥር ስር ዋለ። በርካቶች በኬንያ በሩሲያ ስራ ትቀጠራላችሁ በሚል ማታለያ እየተወሰዱ ነው የሚልም ከፍተኛ ጥርጣሬ ሰፍኖ ቆይቷል ተብሏል። ለቢቢሲ ዘገባ ገዛኸኝ አራጌ። የኬንያ ፖሊስ በሩሲያ ስራ ትቀጠራላችሁ በሚል ተታለው ወደ ዩክሬን ለውጊያ ሊላኩ ነበር ያላቸውን ሀያ ግለሰቦች ከህገ ወጥ አዘዋዋሪዎች ማስጣሉን ገለጸ። ከዋና ከተማዋ ናይሮቢ ወጣ ብሎ በሚገኘው የመኖሪያ ህንፃ ውስጥ በተደረገ ክትትልና ፍተሻ ግለሰቦቹን ለመመልመል የዋሉ ቁሳቁሶች፣ የጉዞ ሰነዶችና የስራ ቅጥር ደብዳቤዎች ተገኝተዋል። ግለሰቦቹን በመመልመል በመስከረምና ጥቅምት ወር ወደ ሩሲያ ለመላክ ሲያስተባብር ነበር የተባለ አንድ ግለሰብ በቁጥጥር ስር ውሏል። ግለሰቡ ፍርድ ቤት ቤት የቀረበ ሲሆን ፖሊስ ምርመራውን እስኪያጠናቅቅ ድረስ ለአስር ቀናት በማረሚያ ቤት እንዲቆይ ተወስኗል። በኬንያ በርካቶች በሩሲያ ስራ ትቀጠራላችሁ በሚል በማታለል እየተወሰዱ ነው የሚል ከፍተኛ ስጋት አለ። በቅርቡ በዩክሬን የተያዘው ወጣት አትሌት የሩሲያውን ጦር እንዲቀላቀሉ ለማድረግ ማጭበርበር ተፈጽሞበታል። ባለስልጣናት ረቡዕ ዕለት ያካሄዱትን ዘመቻ የተለያዩ ደህንነትና የጸጥታ ተቋማትን በርከት እያለ ቁጥር ያላቸው ኬንያውያንን ስራ ፈላጊዎችን ከሀገር እንዲወጡ የሚያደርግ የወንጀል መረብ ኢላማ በማድረግ በትብብር ያካሄዱት ዘመቻ አካል መሆኑን አስታውቋል። በዚህም አታይ ሪቨር በሚባል አካባቢ በሚገኝ የመኖሪያ ሕንፃ ውስጥ 22 ኬንያውያን ወደ ሩሲያ ለመሄድ እየተጠባበቁ ሳለ መያዛቸው ተገልጧል። ፖሊስ ሚስጢራዊ የሰው ዝውውር ድርጅት ኬንያውያን ወደ ሞስኮ ስራ አስቀጥራለሁ በማለት የሩሲያ ጦር በዩክሬን ለሚያካሄደው ጦርነት እየላከ ነው ብሏል። መርማሪዎቹ ስራ ትቀጠራላችሁ በሚል የተጭበረበሩትን ኬንያውያን ላልተገለጸ ተገለጸ የውጭ ቀጣሪ ኤጀንሲ የስራ ውል መፈረማቸውን ተናግሯል። በውላቸው መሰረት ለቪዛ፣ ለጉዞ፣ ለመኖሪያ ና ሌሎችም የሎጂስቲክ ወጪዎች 180 ዶላር ለመክፈል ተስማምተዋል። የተወሰኑት ግለሰቦች አስቀድመው አንድ ሺ አምስት መቶ ዶላር መክፈላቸውን ተናግረዋል። ፖሊስ እነዚህ ስራ ፈላጊዎች አንድ ጊዜ ተመልምለው ከሀገር ከወጡ በኋላ ተጎድተው የስነ ልቦና ጉዳት አጋጥሟቸው ወይም ህይወታቸው አልፎ ሊመለሱ ይችላል ብሏል። ሁለት ኬንያውያን በቅርቡ ከሩሲያ የተመለሱ ሲሆን አንዱ በከተማዋ በሚገኝ ሆስፒታል ውስጥ ህክምና እየተከታተለ ነው ተብሏል።